ሰላም ሰላም የሀገር ልጆች እንዴት ናችሁ? እኔ ክብሩ ይስፋ የድንግል ማርያም ልጅ ደህና ነኝ። ዛሬ ደግሞ ልሰራ የፈለግኩት እና እየመጣሁት ሩዝ ነው። እዚህ ጋ ለሩዝ መስሪያ የሚያስፈልጉኝን ግብአቶች አዘጋጅቻለሁ። በመጀመሪያነት ሩዙን እዚህ ጋ ጥቤ በውሃ ዘፍዘፍ አድርጌዋለሁኝ። ዘይት አለኝ፣ ጨው አለኝ፣ ስልሲ አለኝ፣ ድል የቲማቲም ድል ጨምራለሁኝ። እዛ ጋ ደግሞ የቢሪያኒ ስፓይሲ ቅመም ነው ብዙ አይነት ቅመም ነው አንድ ላይ የሆነ እሱም ጨምራለሁ ያስፈልገኛል። እዚ ጋ ሶስት እንቁላል አዘጋጅቻለሁኝ። እዚ ጋ እንዲሁም ከፍ ከፍ ያለ ራስ ሁለት ራስ ሽንኩርት ተጠቅም ያለሁኝ ቀይ ሽንኩርት እዚ ጋ ደግሞ የፈረንጅ ቃሪያ እነዛ ትልልቆቹን እዚ ጋ ደግሞ ታቃጥለው ሚጥሚጣ ሁለት እዚ ጋ ደግሞ ሔላለኝ ቀረፋን እንጨቷለኝ እሱን ዘይቴን ጋር ላደርግና ጠበስ አደርጋለሁ ማለት ነው። ሽንኩርቴን ከመጨመሪ በፊት ከዛ ደግሞ እንዲሁም ብሮን ሳለ በደንብ የተዘጋጀ ነው፣ በእሱ ነው የምሰራው። ወደ ግባ ወደ ስራው እንሄዳለን። ዘይቱ እንዲሞቅ አድርጊያለሁ። አሁን ሔሉን እና ቀረፋው ትንሽ ጠበስ አደርጋለሁ ማለት ነው። እንዲህ ምንጠብሰው ያው ቃ ነው፣ እንዲ ይዝል ነው። ሽንኩርቴን ከመጨመሪ በፊት ትንሽ

እዳ ብራይኒ ቀመሙን አያቱ ስፓይስ እን አንድ አንድ ማንኪያ ጨምራለሁ። እንዲሁም ደግሞ ድልህ ቲማቲም የቲማቲም ድልህ አንድ ማንኪያ ያስፈልገን። ወጥ እንዳይመስልብን አሁን ምንድነው ማድረግ ንታካናት አ ሰዚ ጋ ያየ መዝለል አለበት። ከዛ አንዴ ከፈላልን በኋላ

ነው መቅረሻ። አሁን ዘይት ብዙ አይደለም፣ ትንሽ እጭ ጨምራለሁ። በኋላ ከሩዙ ጋር የምቀላቅለው በደንብ አድርጌ ነው። እንቁላሉንም እንደዚህ ቀልቼ ነው የምቀላቅለው። አድርጌ ጠብቻለሁ አሁን እስኪሆን ድረስ

ይሄ ደርሶልኛል ብቻ አድርጌ ንዳይገነፍጣለሁም ከዛ መጥበሻዬን አላጠውም፣ ግን በቲሹ ጠረግ አደርገዋለሁ። አሁን ጋ ትንሽ ዘይት አደርጋለሁ፣ ለእንቁላል መጥበሻ እንቁላል መጥበሻ የምሆን ያህል

ትንሽ ሩዝ የሚጠበቅ ነው። እንግዲህ ሩዙ ሲደርስ ደግሞ ለገበታ እንዴት እንደማቀርበው አሳያችኋለሁ ማለት ነው። ይሄ ሩዙ እንዲህ ያያችሁት ሊፈርፈር ብሎልኛል። እንደምፈልገውን የሆነልኝ ፈርፈር ብለዋል። አሁን እዚህ ጋ የሰራሁትን

ይኸው በዚህ ሁኔታ ደርሰዋል። ምሳችን ለምሳም ለራት የሚሆን ሩዝ ነው የሰራ ነው። ጊዜያችሁን ሰጥታችሁ ለተከታተላችሁኝ አመሰግናለሁ። አዲስም ለመጣችሁት እግዚአብሔር ይስጥልኝ፣ ለነበራችሁትም ቆዩልኝ። ሰብስክራይብ ላይ ኮመንት ማድረጋችሁን እንዲሁም ሼር ማድረጋችሁን አትርሱ። በሰላም ያገናኘን። በሌላ ቪዲዮ እስክንገናኝ ቻው።